ውዴት እንዴት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት በመጽሐፍ ቅዱስ ትንቢቶች፣ እንደዚሁም አፈታታቸው በዛ በኩል እንከተል ስለሚገባን አንዳንድ መርሆች፣ ደግሞም እንዴት መጽሐፍ ቅዱስ እርስ በርሱ አንዱ ሌላውን ክፍል እንድናስተውል እንዴት እንደሚረዳን ስናጠና ቆይተን በዚህ ትምህርታችን ይህንን ጥናታችንን ወደ ፍጻሜ እናደርሳለን። አስራ ሶስተኛው ትምህርታችን ይሆናል። ጌታ ቢፈቅድ፣ በሚቀጥለው አዲስ ርዕስ ይዘን እንመለሳለን። ታዲያ ይህንን ጥናታችንን በምንቋጭበት ጊዜ የትምህርታችን ርዕስ የፍጻሜው ምስሎች ይላል። በመጽሐፍ ቅዱስ በተለይም ደግሞ የመጨረሻውን ጊዜ የሚያመለክቱ ትንቢቶችን በተመለከተ ስናጠና ነገሮች የሚጠቀለሉበትን ሁኔታ የምናይበትን ትምህርት ነው የምናየው። እንግዲህ መንፈስ ቅዱስ እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን። አንተ ረድተህን ደግሞ እንደገና ቃልህ እንድናጠና ይንን እድል ስለሰጠህን ተመስገን። አሁንም በምንማርበት ጊዜ አንተ እንድታስተምረን፣ በተለይም ደግሞ በመጨረሻ ሊሆን ያለውን ነገር ቃልህ በሚያስተምረን መልኩ ተረድተን ለዛም፣ ተገቢውን ዝግጅት ማድረግ እንድንችል እንድትረዳን እንጸልያለን። ስሙ የተመሰገነ ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ ወደ ጥናታችን ውስጥ በምንዘልቅበት ጊዜ የዮናስን መጽሐፍ በተወሰነ መልኩ እናያለን እና መሪ ጥቅሳችን የተወሰደው ከዮናስ ምዕራፍ አንድ ቁጥር ዘጠኝ ላይ ነው። እርሱም እንደዚህ ያለ ይላል፣ እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው ይላል። እንግዲህ በዚህ ጥናታችን ሁለት የብሉ ኪዳን ታሪኮችን ጎን ለጎን አድርገን እናጠናለን። የዮናስ መጽሐፍንና ዳንኤል ምዕራፍ አምስትን እናያለን። ሁለቱ የሚቃረኑ ግን እርስ በርሳቸው የሚደጋገፉ በፍጻሜው ዘመን የሚሆኑ ክስተቶች ምስሎች ናቸው፣ ወይም ደግሞ ያንም ምስል ያሳዩናል ማለት እንችላለን። ነነዌ በአንድ በኩል እንቢተኛ ከሆነ ነቢይ በመጣው የንስሐ ጥሪ ከጥፋት የዳነች ከተማ ሆና እናገኛታለን። በሌላ በኩል ደግሞ ባቢሎን በተደጋጋሚ ማስጠንቀቂያ ቢደርሳትም በስተ መጨረሻ ግን እግዚአብሔርን በመተዋ ልትጠፋ የበቃች ከተማ ነበረች። እንግዲህ እነዚህ ሁለት ከተሞች ወይም ደግሞ በዛን ጊዜ የነበሩ ሐያላን ከፍጻሜው በፊት ወደ ንስሐ የሚጠራ ታላቅ ጩኸት በመጨረሻ እንደሚሆን፣ አንዳንዶች እንደ ነነዌ ንስሐ የሚገቡ ሲሆኑ፣ ሌሎች ደግሞ እንደ ባቢሎን በክትርነት ጸንተው እንደሚጠፉ ያመላክቱናል። ኢየሱስ ንጉሥና አዳኙ ሲመለስ በየትኛው ጎራ ውስጥ ታዲያ እኔ እናንተ እንሆን ይሆን ብለን ራሳችንን እንድንጠይቅ ያደርገናል። በየትኛው ጎራ ራሳችን እናገኘ ይሆን? እንደ ነነዌ በንስሐ ተመልሰው ከሚድኑት ወይስ ደግሞ እንደ ባቢሎን በአመፅ በግትርነት ጸንተው ከሚጠፉት? ይህን ጥያቄ እንድንጠይቅ የሚያደርገንን ትምህርት እንማራለን። የትምህርታችን አስተዋጽኦ የሚከተለውን ይመስላል። በምሳሌ በመጀመሪያ ምሳሌዎችን ከነነዌ እንማራለን። መልእክተኛው እንዴት ሄደ? ለመልእክቱ የመጣውስ ምላሽ ምን ይመስል ነበር? የሚለውን ካየን በኋላ ቀጥለን ደግሞ ምስሎችን ከባቢሎን እንማራለን። ፈታኝ የሆነ ማህበረሰብ እንደነበር፣ ድንገተኛ የሆነ ፍጻሜ እንዴት እንደገጠማቸው እናይና በመጨረሻ አዳኝ የሆነው ንጉሥ ደግሞ በሚመጣበት ጊዜ የሚሆነውን አይተን ጥናታችንን ወደ ፍጻሜ እናመጣለን። እንግዲህ በቅድሚያ ምስሎች ከነነዌ ወይም ከነነዌ የምንማራቸው ነገሮች ምንድን ናቸው የሚለውን እንመለከታለን። ወደ ነነዌ ተላከው መልእክተኛው የዮና ልጅ ዮናስ ነበረ። ዮናስ ለነነዌ ሰዎች ምልክት እንደሆናቸው ይላል ሉቃስ ወንጌል ምዕራፍ 11 ቁጥር 30 ላይ፣ እንዲሁም ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል ብሎ ተናገረ። ኢየሱስ ግልጽ የሆኑ ልዩነቶች ቢኖሩትም ጉዞውን ከዮናስ ጋር አነጻጽሮ እንደነበር እናያለን። በማቴዎስ ወንጌል ምዕራፍ 12 ቁጥር 40 እስከ 41 ላይ ስንመለከት እስቲ እነዚህ ንጽጽሮች እንመልከታቸው። አንደኛ ዮናስ ሊያድናት ዘንድ ወደ ነነዌ ለመሄድ አልፈለገም ነበር። በኃጢአቱ ምክንያት ደግሞ በአሳ ሆድ ውስጥ ሶስት ቀናትን እንዳደረ እንመለከታለን። በሌላ በኩል ደግሞ ጌታችን ኢየሱስ እኛን ለማዳን በፈቃዱ ወደ ዓለማችን መጣ። ለእኛ ኃጢአት ሲል ደግሞ ዮናስ በኃጢአቱ ጌታችን ግን ኃጢአት የሌለበት እርሱ ስለ እኛ ኃጢአት ሲል ሦስት ቀን በመቃብር ውስጥ ቆየ። በዮናስ ታሪክና በፍጻሜው ዘመንም ደግሞ መካከል ግልጽ የሆኑ ተመሳሳይነቶች እንዳሉ እንመለከታለን። ምንድናቸው እነዚህ መመሳሰሎች? እነሱን ለመዘርዘር እንሞክራለን። በመጀመሪያ የዮናስን ታሪክ ስንመለከት ስለ ፈጣሪ ጠቅሶ ነበረ። በተለይ ደግሞ ጥያቄ ሲጠየቅ ማን አንተ? ሲባል እኔ እብራዊ ነኝ አለ። ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለው አላቸው ይለናል። በሌላ በኩል ደግሞ የፍጻሜውን ዘመን መልእክት ስንመለከት ስለ ፈጣሪ የተጠቀሰበትን ሁኔታ እናያለን። ሰማይና ምድርን ባሕርንም የውሃን ምንጮች ለሠራው ስገዱ ይላል ራእይ ምዕራፍ 14 ቁጥር 7። ስለዚህ ይህ አንዱ መመሳሰላቸው ነው። በመቀጠል ደግሞ የንስሐ ጥሪ ነበር። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ ይላል። የንስሐው ጥሪ ቀርቦላቸው በሌላ በኩል ደግሞ ራእየ ዮሐንስ ምዕራፍ 14 ቁጥር 8ና 18 እስከ 14 ላይ ባቢሎን ግን ወደቀች ይላል። ሕዝቤ ሆይ ከእርሷ ዘንድ ውጡ ወይም ደግሞ ተለዩ የሚል እንደዚሁም ደግሞ የጥፋት ማስጠንቀቂያም ተሰጥቶ እናያለን። በአርባ ቀን ውስጥ ነነዌ ትገለበጣለች ይችላል በሌላ በኩል ደግሞ በመጨረሻው ዘመን እርሱ ደግሞ ከእግዚአብሔር ቁጣ ወይን ጠጅ ይጠጣል ከዛ ውስጥ የማይወጣ ተብሎ ለባቢሎን በተሰጠው መልእክት አሁንም የጥፋት ማስጠንቀቂያ እንደታከለበት እናያለን። እንግዲህ መልእክተኛውን ዮናስን ከጌታችን ከኢየሱስ ክርስቶስ ጋር እንደዚሁም ደግሞ መልእክቱን የዮናስን መልእክት በፍጻሜው ዘመን ይነገር ዘንድ በራእይ ምዕራፍ 14 ከምናገኘው የሦስቱ መላእክት መልእክት ጋር አነጻጽረን ስንመለከት በእርግጥም ዮናስ ለወደፊት ይመጣ ያለውን ኢየሱስን እንደዚሁም ደግሞ በተለየ መንገድ በመጨረሻ ዘመን ደግሞ የሚሰጠውን መልእክት የተሰጠው መልእክት እንዴት እንደሚመስለው እዚህ ላይ እናያለን። እንግዲህ ለመልእክቱ የመጣውን ምላሽ ደግሞ እንመልከት። ጌታችን ኢየሱስ ስለ ነነዌ ሰዎች ሲናገር እንደዚህ አለ። በማቴዎስ ወንጌል ምዕራፍ 12 ቁጥር 41 የነነዌ ሰዎች አለ፣ በፍርድ ቀን ከዚህ ትውልድ ጋር ተነሥተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ፣ ይለናል። ትንቢተ ዮናስ ለነነዌ የመጣውን መልእክት ጠቅለል ባለ መልኩ ብቻ ያስቀምጥልናል። በአርባ ቀን ውስጥ ነነዌ ትገለበጣለች አለ። ይሄ ነበር እንግዲህ ዮናስ ይዞ የሄደው መልእክት። ነነዌ ይህንን ምላሽ ህዝቡ ከሰማ በኋላ እና የዮናስ ንግግር እንኳ ጥፋቱን ማስቀረት የሚቻልበት አጋጣሚ እንዳለ ያመለክቱ ነበረ። በተለይም ደግሞ እነሱ ምናልባት ቢሰማን እንኳም ወይመለስ ብለው ወደ እሱ ፊት የቀረቡበትን ነገር እናያለን። በኋለኛው ዝናብ መልእክትም እንዲሁ አይነት ነገር ሊሆን ይችል ይሆን? ሁሉም ሰው ንሳ ሊገባና እግዚአብሔር ዓላማችንን ከማጥፋት ሊመለስ ይችል ይሆን ብለን እንጠይቃለን። አዎ ንሳ የሚገቡ ብዙዎች ይኖራሉ። ነገር ግን የመጨረሻው ጥፋት በአንድ ትውልድ ውሳኔ ላይ የተመሠረተ አይደለም። ይህም እግዚአብሔር የሚያጠፋው ክፉን ስለሆነ ነው። ክፋትን ኃጢአትን ሊደመስስ ነው እግዚአብሔር ጥፋትን በመጨረሻ የሚያመጣው። እንግዲህ ስለ አዳኙ ዳግም መምጣት የተነገሩትን ትንቢቶች ስንመለከት የማይቀየሩ እንደሆኑ፣ እንደዚሁም ስለ ክፉ መጥፋት የተነገሩትም የሚቀየሩ አይደሉም። ክፋት ሊጠፋ ይገባዋል። በመጨረሻ እግዚአብሔር ክፋትን ያጠፋል። ከክፋት ጋር ተጣብቀው ለመላቀቅ ያልፈለጉ ሁሉ ደግሞ ለክፋት በመጣው እሳት ይጠፋሉ። ግን ለመልእክቱ የምንሰጠው ምላሽ ምንድን ነው የሚለው ነው ትልቁ ጥያቄ። ስለዚህ በሌላ በኩል ደግሞ እንግዲህ የነነዌ ሰዎች በንስሐ ተመልሰው የዳኑ ነበሩ፣ የነሱ ምሳሌ ይሆናሉ በመጨረሻ። በአንጻሩ ደግሞ ከኃጢአት እግዚአብሔር ኃጢአትን ሊያጠፋ የመጨረሻውን እሳት በሚያመጣበት ጊዜ ከኃጢአት ለመላቀቅ ፈቃደኛ ባለ መሆን በዚያ ሰዓት የሚጠፉ ይኖራሉ። ለዚህ ደግሞ ጥሩ ምሳሌ አድርገን የምናነሳው የባቢሎንን ጥፋት ነው። ለዚህ ነው ቀጥለን የምናየው ደግሞ ምስሎችን ከባቢሎን የሚል ነው። ምንድን ነው ከባቢሎን የምንማረው? ባቢሎን በጣም ከባድ የሆነ ሁኔታ ውስጥ ወድቃ እናያለን። በዳንኤል ምዕራፍ አምስት ቁጥር 23 ላይ ስናነብ የመቅደሱንም ዕቃዎች በፊት አምጡ አንተም መኳንንት ሚስቶችም ውባቶችም የወይን ጠጅ ጠጡባቸው ከብርና ከወርቅ ከናስና ከብረት ከእንጨትና ከድንጋይ የተሰሩትን የማያዩትን የማይሰሙትን የማያውቁትን አማልክት አመሰገንህ ትንፋሽንና መንገድን ሁሉ በእጁ የያዘውን አምላክ አላከበርኸውም አለ ይላል ዳንኤል ምዕራፍ አምስት ቁጥር 23። ዳንኤል ወደ ንጉሥ ብልጣሶር መጥቶ ኃጢአቱን በገለጠለት ጊዜ እንግዲህ ከጊዜ ቆይታ በኋላ ነነዌ ወደ ኃጢአቷ የተመለሰች ሲሆን ከዚያም በሜዶናውያንና በባቢሎናውያን ትብብር ልትጠፋ ችላለች። ታሪክን ስናጠና ታዲያ ብዙም ሳይቆይ ባቢሎን የዓለም ሀያሏ መንግሥት ሆና ደግሞ የማያጠያይቅ ሥልጣንን ይዛ ተነሳች። ናቡከደነጾር ለእግዚአብሔር እጅ በመስጠቱ በለጸገ። ከእርሱ በኋላ የነገሱት ትውልዶቹ ግን ደካማ ስለነበሩ መንግሥቱ እየተዳከመ እንደመጣ እናያለን። ዳንኤል ለእርሱ እንዳሳስበው ብልጣሶር የንጉሱን የናቡከደነጾርን ሕይወት ስለሚያውቅ እርሱም እግዚአብሔርን የማወቅ እድል ነበረው። በዳንኤል ምዕራፍ 5 ከቁጥር 18 እስከ 23 ላይ ይህን እናገኛለን። ነገር ግን ይህንን አልፈለገም። ብልጣሶር በአመፅ ሕይወቱን ለመግፋት ፈለገ። የናቡከደነጾርን የሕይወት ታሪክ ችላ አለው። በግልጥ ደግሞ በእግዚአብሔር ላይ አመፀ። በመጨረሻም የቤተ መቅደሱን ዕቃዎች ለማይገባ ጥቅም አዋለ እናም በእግዚአብሔር መገኘት ውስጥ ሆኖ እንኳ ሌሎች አማልክትን አመለከ እንደምን ወይም እንደምንድን ወይም ደግሞ እንደሚፈረድብን የሚወስነው ጉዳይ ስለ እግዚአብሔር ያለን ዕውቀት ሳይሆን ለዚያ ዕውቀት የምንሰጠው ምላሽ ነው ይህን ነው እንግዲህ ብልጣሶር የሚያስተምረን ብልጣሶር እውቀት ነበረው ከእውቀት መጉደል የተነሳ አላጠፋም። ነገር ግን ለሚያውቀው ነገር ራሱን ከማስገዛትና ለዚያ ከመታዘዝ ይልቅ በእውቀቱ ላይ ምንም መታዘዝን አላሳየም። ሊያደርግ የተገባውን ሳይሆን ያልተገባውን አደረገ። እኛም በደንብ አድርገን ልናጤን የሚገባን ነው። ልናውቅ እንችላለን፣ ግን ማወቃችን ሳይሆን ለምናውቀው የምንሰጠው ምላሽ፣ ያ ለፍርድ ወይም ደግሞ ለሕይወት ያበቃናል። እንግዲህ ድህነት በመጨረሻ በጌታችን በኢየሱስ ክርስቶስ ደግሞ መምጣት የሚሆነውን ነገር ያሳየናል። ድንገተኛ የሆነ ፍጻሜ እንዴት በባቢሎን ላይ እንደመጣ እንመልከት። ላዩንም ደረቁን ፈሳሹንም አደርቃለሁ እላለሁ፣ ሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጫለሽ፣ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል ተብሎ አስቀድሞ የተነገረ በኢሳይያስ ትንቢት ነበር። ኢየሩሳሌም በፈራረሰች ጊዜ ለባቢሎን ተላልፋ በተሰጠች ጊዜ እግዚአብሔር ደግሞ እንደገና እንዴት ከባቢሎን እንደሚመልሳት ኢየሩሳሌምንም እንዴት እንደሚሠራት የተናገረው ትንቢት ነበርና ይህ ትንቢት የተፈጸመው እንዴት እንደሆነ በባቢሎን ጥፋት እንመለከታለን። እግዚአብሔር በኢሳይያስ በኩል እስራኤል ከግዞት ይወጣ ዘንድ ባቢሎን እንዴት እንደምትጠፋ ተናገረ። ይህንን የሚፈጽመው ሰው እንኳን ሳይቀር በስም ማን እንደሆነ ተነግሮ ነበር፣ ቂሮስ ኢሳይያስ 44 ቁጥር 27 እስከ 28 እናገኘዋለን። የኤፍራጥስ ወንዝ እንዲቀንስ ቂሮስ ግድቡን ሰራ። ሰራዊቶቹ በወንዙ ገብተው ከተማይቱን በአንድ ጥንቃት ወሰዷት። እንግዲህ ባቢሎናውያን በጣም ተኩራርተው የነበረው በዙሪያቸው ባጠሩት ግንብ ነበረ። ማን አልፎ ይገባል? ማን በዚህ ውስጥ ይገባል? ብለው በዛ ምሽት ሁሉም በስካር በናወዙበት ጊዜ እንዴት ቂሮስ ውሃውን አድርቆ በታች በኩል እንደገባና ከተማይቱን በአንድ ጥቃት እንዳጠፋ እናያለን። በዚያ ሌሊት ይላል፣ የከለዳውያን ንጉሥ ብልጣሶር ተገደለ፣ የባቢሎን ንጉሥ ብልጣሶር ተገደለ ይላል። ስድስተኛውና የመጨረሻው መቅሰፍትም ይህንን ክስተት ያንጸባርቃል። የኤፍራጥስ ወንዝ መድረቅና የኢየሱስ መምጣት መቅረብ እንደሆነ ራእይ ምዕራፍ 16 ቁጥር 12 ላይ ስናነብ እናገኘዋለን። እንግዲህ ምን ያህል የብሉ ኪዳን ታሪኮች ጋር በራእይ መጽሐፍ የምናገኘው ምስል ተመሳሳይ እንደሆነ ነው ከዚህ የምናገኘው። እንግዲህ የመጨረሻው መቅሰፍት ዘመናዊዋ ባቢሎን ባልተጠበቀው ክስተት ትደነግጣለች። ጌታን የሚጠብቅ አይኖርም። እርሱን ላለማመን በመወሰን በሰዎች የተሰሩ ምስሎችን ያመልካሉ። አዎ ይህንን ነው እንግዲህ በባቢሎን በዚያ ምሽት የነበረውን ነገር በመጨረሻ ዘመን ደግሞ በራእይ ዮሐንስ እንዴት ተመሳሳዩ በመንፈሳዊ ዓለም ውስጥ እንደሚሆን የሚያሳየን ሆኖ የምናገኘው ታዲያ ጌታችን አዳኝ የሆነው ንጉሥ ሲመጣ የሚሆነውን ደግሞ እንደዚሁ በኢሳይያስ 45 ቁጥር 1 ላይ እግዚአብሔር ለቀባሁት፣ አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ ፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹም በፊት እከፍት ዘንድ ቀኝ እጁን ለያዝሁት ለቂሮስ እንዲህ ይላል። ይላል እንግዲህ የቂሮስ ወደዚያች ከተማ መግባትና የጌታችን ኢየሱስ ክርስቶስ መምጣት የተነጻጸረበትን ደግሞ እናያለን። ስለ ቂሮስ በተነገረው ትንቢት ውስጥ በጣም የሚያስደንቀው ነገር አረማዊውን ንጉሥ የቀባሁት ማለቱ ነው። በተጨማሪም ኢየሱስ የሚታወቅባቸውን ባህርያት ለእርሱ ተሰጥተውት እናገኛለን። እንግዲህ የተቀባ ማለት መሲህ ማለት ነው። በሌላ አነጋገር ቂሮስ መሲህ ተብሎ ነው እዚህ ጋር የምናየው። የቀባሁት የሚለው መሲህ የሚለውን ቃል የሚጠቁም ስለሆነ እንደዚሁም ደግሞ እረኛ ይለዋል የእስራኤል ታዳጊ ይለዋል። ቤተ መቅደሱን የሚገነባ ይለዋል። እርሱ የሚከፍተውን ማንም አይዘጋውም ይለዋል። እግዚአብሔር እንዲታወቅ የሚያደርገው ነውም ይለዋል። እንግዲህ እነዚህ ሁሉ ለቂሮስ የተሰጡት መገለጫዎች የጌታችን ኢየሱስ ክርስቶስ መገለጫዎች ሆኖ እናገኛለንና ለዚህ ነው የቂሮስ ወደ ባቢሎን መጥቶ የእግዚአብሔርን ሕዝብ ከባቢሎን ነፃ ማውጣቱ የጌታችን ኢየሱስ ክርስቶስን የመጨረሻ መምጣትና ደግሞም እኛን ነጻ የማውጣቱን ድርጊት እንደ ምሳሌ ሆኖ የሚያሳየን። የዕብራውያን መጽሐፍ ቅዱስ የሚያልቀው በሚልኪያስ ሳይሆን በሁለቱ ዜናዎች ነው፣ በዜና መዋዕል ቀዳማዊና ካልዕ። ይህ መጽሐፍ የሚያልቀው ቂሮስ ቤተ መቅደሱ እንዲታደስ ባዘዘው ትእዛዝ ነው። የአዲስ ኪዳን ጅማሬ ደግሞ ይህንኑ ቤተ መቅደስ በክብር በሚሞላው በኢየሱስ መምጣት ሲሆን፣ እርሱም በእጅጉ የሚበልጠውን ቤተ መቅደስ ቀድሷል። ይኸውም የሰማያዊውን ቤተ መቅደስ ነው። ዕብራውያን 9:24ን ስናነብ እናገኘዋለን። ይህ ሁሉ ቂሮስን የክርስቶስ ምሳሌ ያደርገዋል። ስለ ሁለቱም የተተነበዩት ትንቢቶች ተፈጽመዋል። እግዚአብሔር ሊፈጸሙ ያሉ ቃል ኪዳኖችንም እንደሚፈጽማቸው እርግጠኞች እንድንሆን ያደርገናል። እንግዲህ ቂሮስ ቤተ መቅደሱ ላይ ሰራው ነገር ጌታችን ኢየሱስ ክርስቶስም ደግሞ መጥቶ ቤተ መቅደሱን በማደስ በኋላም በሰማያዊ ቤተ መቅደስ ደግሞ ሄዶ ቤተ መቅደሱን በማንጻት ስራ ውስጥ የሚሰራውን ስራ የሚጠቁመን ሆኖ እናገኘዋለን። እንግዲህ ይህንን በደንብ ስናጤን ራሳችንን መጠየቅ ያለብን ምላሻችንን በተመለከተ ነው። የአሕዛብ ታሪክ ዛሬ ለእኛ ይናገራሉ። እግዚአብሔር በታላቅ ዕቅድ ውስጥ ለእያንዳንዱ ሕዝብና ግለሰብ ቦታ ሰጥቷል። ዛሬ ሰዎችና ህዝቦች አንዳች ስህተት በማይሰራው በርሱ እጆች በውድቀት እየተፈተኑ ነው። ሁሉም የራሳቸውን መጨረሻ በራሳቸው ሲመርጡ፣ እግዚአብሔር ደግሞ የራሱ ዓላማዎች እንዲፈጸሙ በሁሉም ላይ ይገዛል። ታላቁ እኔ እኔ ነኝ በቃሉ የተሰጠው ትንቢቶች በተያያዙ ክስተቶች ውስጥ እርስ በርስ እየተጋጠሙ ካለፈው ከዘላለም አንስቶ እስከ ወደፊት ለዘላለም በዘመናት ሂደት ውስጥ ዛሬ ምን ላይ እንዳለንና በመጪው ዘመን ምን መጠበቅ እንዳለብን ይነግሩናል። የሆን ዘንድ ትንቢት ሁሉ አስቀድሞ የተነገረውን እስካሁን ጊዜ ድረስ በታሪክ ገጾች ውስጥ የተጻፈ በመሆኑ ከዚህ በኋላ ሊሆን ዘንድ ያለው ሁሉ በቅደም ተከተሉ እንደሚፈጸም እርግጠኞች መሆን እንችላለን ይላል። እውነት ነው። እግዚአብሔር አስቀድሞ ያለውን ይፈጽማል። ቃሉ የታመነ ነው። ያለውን ያደርጋል። እመጣለሁ ብሏል፣ ይመጣል። ነገር ግን ከነነዌ በንስሐ ከጥፋት መመለስ በባቢሎን በጥፋት ጸንቶ የመጨረሻውን ጽዋ ከመጠጣት ከዚህ ታሪክ ትምህርት ወስደን ዛሬ የጌታን ድምፅ የንስሐውን ድምፅ ስንሰማ ወደ እርሱ ዘንበል እንድናደርግ አንገታችንን ጆሮችንን ለሱ እንድንሰጥ ወደ እርሱ እንድንቀርብ እሱን እንድንፈልግ ባለቀበት ዘመን ስንኖር ሳለ ወደ ጌታ እንድንሮጥ በእርሱም መሸሸጊያን እንድናገኝ እግዚአብሔር ይርዳን። አምነው ከሚድኑት እንድንሆን እንጂ በዓመፅ አንገታቸውን አደንድነው ከሚጠፉት መካከል እንዳንሆን በልጁ በክርስቶስ ኢየሱስ የተበረከተልንን የዘላለም ሕይወት በእምነት እንቀበል። በክርስቶስ ኢየሱስ እንኑር፣ በመንፈስ ቅዱሱ እንሞላ፣ እርሱን በመናፈቅ ዕለት ዕለት እንኑር። እርሱም በቅርብ ይመጣል። በሚመጣበት ጊዜ የዘላለም ርስታችንን እንደ ተስፋ ቃሉ ያወርሰናል። እስከዛው ድረስ እግዚአብሔር ሁላችን